ውድነት የተከበራችሁ ተመልካቾች፣ ቤቱ እንግዲህ በምታወት መልኩ ሁለት በአንድ እየተገረፈ ነው። ስለ ግርፍ ሲነሳ እንግዲህ ብዙዎቻችሁ በረራ ግርፍና እንዲሁም ሁለት በአንድ ግርፍ ልዩነቱ ምንድን ነው እያላችሁ በተደጋጋሚ በኮሜንት እያየው ነበር። ዛሬ እንግዲህ ይህንን በሰፊ ማብራሪያ የመሰጣችሁ ነው የሚሆነው ዋጋስ የሚጨምረው የትኛው የግርፍ አይነት ነው የሚቀንሰውስ የትኛው ነው የሚለውን እያንዳንዱ በዝርዝር እናያለን። እንዲሁም በአሁኑ ሰዓት ማስገረፍ ብናስብ ስንት ብር ያስፈልገናል? ስንት ብር ሲዘን ብንጀምር የተሻለ ነው? እያንዳንዱ ምን ያህል ማቴሪያልስ ያስፈልጋል? ማቴሪያሎች በአሁኑ ሰዓት ስንትስ ብር እየተሸጡ ይገኛል? እያንዳንዱ የማስታወቃችሁ ነው የሚሆነው። አብራችሁ ይቆዩ። አሰላሙ አለይኩም ወራህመቱላህ ወበረካቱሁ ሰላም እንዴት ናችሁ ወደ ቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው እናንተ በያላችሁበት ሰላማችሁ ይብዛልኝ ውድና የተከበራችሁ ተመልካቾች ሰሞኑ እንግዲህ ቪዲዮ እየሰራሁላችሁ አልነበረም ጠፍቻለሁ ማለት ነው ያው እንግዲህ በስራ ምክንያት ነው ትንሽ አልተመቻቸልኝ ነበርና ለዛም ነው እየጠፋሁት ማለት ነው እንዴት ናችሁ እንዴት ከድማችኋል ሁሉ ሰላም ሁሉ መልካም ነው ወይ ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ውድ ተመልካቾች ዛሬ እንግዲህ ግርፍን በተመለከተ ሰፊ የሆነ ማብራሪያ የማደርግላችሁ ነው የሚሆነው። እንዲሁም ገና ማስገረፍ ላሰባችሁስ ምን ያህል ማቴሪያል ይወስዳል የባለሙያ እንዲሁም ደግሞ የማቴሪያል ስግሽ በአሁኑ ሰዓት ጨምሮ አልቀንሷል ሙሉ መረጃውን ወደ እናንተ የማቀርብ ነው የሚሆነው። በቅድሚያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደው መልክቷን በበጫን ቤተሰብ ሁኑ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ውድ ተመልካቾች እንግዲህ ውድ ተመልካቾች ስለ ግርፍ ብዙ ጊዜ በኮሜንት ግልጽ የማይሆንላችሁ ልጆች አላችሁ፣ ኮሜንት ላይ ታስቀምጡልኝ አላችሁ። ከበረራ ግርፍና ከሽምብራ ግርፍ ማን ነው ከሁለት በአንድ ግርፍ የትኛው ይቀንሳል? ባላችሁት ለምሳሌ ሁለት በአንድ ማለት ምን ማለት ነው? እንዲሁም ደግሞ በረራ ምንድን ነው የሚለውን እዚህ ቪዲዮ ላይ በግልጽ ልንገራችሁ። እንደምንግባባ ባለሙሉ ተስፋ ነኝ። በደንብ አድምጡኝ ማለት ነው። ይህ የምትመለከቱት እንግዲህ ቤቱ ጥቅጥቅ ነው። ከጥቅጥቁ ላይ ሽቦ ተወጥሯል። እንግዲህ ይሄ ይሄ ጭቃው ማለት ነው። እንግዲህ ሚስማሩ የምታውተው ነጭ ነጭ ሆነው ይህ እንግዲህ ሚስማሩ ሽቦ በደንብ ተወጥሯል። መወጠርም አለበት። እንደገና ሚስማሮቹ ጭቃ ላይ እንዲያርፉ እንጨት ላይ ማረፍ አለባቸው። ምክንያቱም እነዚህ ሚስማሮች እንጨት ላይ ካላረፉ ጭቃው ላይ የሚቀር ከሆነ ግርፉ ዋጋ የለውም፣ ይነሳል ማለት ነው። ስለዚህ እንደዚህ አይነት ስራዎች በጥንቃቄ መሰራት ይኖርባቸዋል ማለት ነው። ስለዚህ ስለ በረራ ግርፍ ስንሄድ መጀመሪያ በረራ ግርፍ የሚባለው ከዚህ ከጭቃው ላይ እንደምትመለከቱት እንደዚህ ሳይለሰልስ በደንብ ሳይለሰልስ ማለት ነው። ዝም ብሎ አለፍ ብሎ የሚገረፍ አይነት አይነት ነው። 15 ቀን ውሃ ከጠጣ በኋላ እንደገና ምን ይመስላል? ልክ ይሄን የምታወቱን እንደዚህ ተረስቶ በዚህ ልክ ይለሰለሳ ወይም ይታሻል ማለት ነው። ይሄ እንግዲህ ኋላ ላይ በረራው ላይ ሲታሽ ሁለት በአንድ ሆነ ማለት ነው። አንዱ አሰራር እንግዲህ የበረራ ግርፉ ማቴሪያል ይወስዳል፣ ምንም ጥያቄ የለውም። ማቴሪያል ሲወስዳል ያ ማለት መጀመሪያ ዙሪያ እንዲህ የተሰራ ሁለተኛ እንደገና እንደዚህ ለማመሳሰልም አሸዋም ያስፈልጋል፣ ሲሚንቶም ያስፈልጋል የባለሙያ ይላል። ስለዚህ እንደዛ በሆነ ቁጥር ማቴሪያል ጥያቄ የለውም የሚጠይቅ ይሆናል። ሁለት በአንድ ማለት ደግሞ ምንም በረራ ሳይኖረው ቀጥታ ከጭቃው ላይ የሚያርፈው ነው። ሁለት በአንድ የሚባለው ለምሳሌ ይህ የምታዩት ግርፍ ቀጥታ ሁለት በአንድ የሚባለው የግርፍ አይነት ይህ ነው። ያ ማለት ማቴሪያሉም የባለሙያውም ሁሉም አንድ ጊዜ ነው የሚያልቀው ይቀንስላችኋል፣ ማለት ነው። ይህ ነው አሰራሩ። ያኛው ለምንድን ነው በዛ መንገድ የሚሰራ ወደ የሚለው ጥያቄ ልትመጡ ትችላለህ። በረራ ግፍ በረራ ግፍ ከተገረፈ ከዛ ላይ ከ15 ቀን ውሃ ጧት ማታ ይጠጣና ከዛ በኋላ እሽት ሲታሽ ልክ እንደዚህ ነው የሚሆነው። እንደዚህ ሆኖ ከተሰራ አይሰነጠቅም፣ የመሰንጠቅ እድሉ ጠባብ ይሆናል በሚል ነው እንግዲህ በዛ መሰረት የሚሰራው። ማቴሪያል ግን እጅግ በጣም ነው የሚጨምረው ማለት ነው። ምክንያቱም ስራው ሁለት ጊዜ ማለት ስለሆነ ማለት ነው። ስለዚህ ውድ ተመልካቾች ወጭ ቀነስ የሚያደርገላችሁ አሰራር ይሄ ነው። ስራው ምንም ልዩነት የለውም። በረራ ተገርፎ ቢታሽም ወጭ ነው እንጂ ይሄም በደንብ እንደዚህ ሙልቱ ተሞልቶ በደንብ ከተሰራ ውሃ በስርዓት ከጠጣ ምርጡ አሰራር ይሄም አሪፍ ነው ማለት ነው። በዚህ መንገድም ወጭ ቀነስላችኋል። ለምሳሌ ይሄ በ90 በ100 ሺህ የሚያልቅ ከሆነ በዛኛው አሰራር የምትሄዱ ከሆነ ግን እስከ 120 እና 130 ሺህ ብር ያ ማለት የ40፣ 50 ሺህ ብር ጭማሪ ያሳያል ማለት ነው ከባለሙያውም ከሲሚንቶውም ከአሸዋውም ሲቆሙ ሲል እንደዚህ አይነት ወጪዎች ግዴታ የሚጨምር ይሆናል ማለት ነው። ስለዚህ ውድ ተመልካቾች እንግዲህ ስለ በረራ ግርፍና ሁለት በአንድ ግርፍ ግልጽ እንደሚሆንላችሁ አልጠራጠርም። ውድነት ክበራችሁ ተመልካቾች፣ ቤቱ እንግዲህ እንዴት ነው እንግዲህ በደንብ ሆኖ ተገርፏል። ማሻአላህ ተባረከላህ። ጠርዙም እንግዲህ እንደምታዩት ልቅም ብላ በገመድ ሆና በደንብ የወጣ ጠር ጠርዟ። ይህ እንግዲህ ኳርትዝ ይሰራ ሲባል እንግዲህ ቀጥታ በፕላስተር መቆረጥ ይችላል። ምርጥ ነው ማለት ነው። ለኳርቲዝ ስራም እጅግ በጣም ምቹ ይሆናል ማለት ነው። ከዚህ ላይ እንግዲህ ሁለት አይነት ምርጫ አለ። እዚህ ላይ ቀጥታ ኳርቲዝ መሰራት ይችላል፣ ካልሆነ ደግሞ ሽብራ ግርፍ ነው የሚገረፈው። ነገር ግን ለሁሉም ነገር ለጥራቱም፣ ለሁሉም ኳርቲዝ ቢሰራ ምርጥ ይሆናል ማለት ነው። ግርፉ እንግዲህ ያያችሁትን ይመስላል። ልቅም ብላ የተሰራች የሆነች ቤት ነች ማለት ነው። ማሻላ ተባረከላ ሌላው እንግዲህ የግርፍ ሁኔታ እንደየ አካባቢያችን የባለሙያዎቹም የማቴሪያልም ግዥም የሚለይ ነው የሚሆነው። አንዳንድ ቦታዎች ላይ አሸዋ በጣም ውድ የሚሆንባቸው አካባቢዎች አሉ። ለምሳሌ ወደ ደቡብ ወሎ ስንሄድ ብዙ ጊዜ ከኛ ነው የሚወስድ ወደ ሰሜን ወሎ ማለት ነው ከመርሳ እንደዛ ነው የሚወስድ እና ከጊራና ትራንስፖርት በጣም ርቀት ስላለው አንድ ሲኖ እስከ 40 ሺ ብር 30 ሺ ብር ነው እንግዲህ ወደዛ የሚወሰደው። ስለዚህ ሌላም አካባቢ ላይ ያላችሁ የማቴሪያል ግዥ እንደየ አካባቢያችን ይለያያል። ርቀት ሲኖረው ስለሚጨምር ማለት ነው። ለምሳሌ እኛ ጋር 21000፣ 20000 የሚመጣው በትልቁ ሲኖ፣ ሌላ ቦታ ላይ 40000፣ 35000 እንደዛ ነው የሚሆነው። ስለዚህ እንደዚህ አይነት ሂሳቦችን እንደየ አካባቢያችን የተለያዩ ነው የሚሆኑት። የማቴሪያልም ግዥም እንደዚሁ ማለት ነው። ባለሙያዎችም ነገር ግን በአሁኑ ሰዓት ቤታችን ማስገረፍ ብናስብ ምን ያህል ይዘን ማስገረፍ እንችላለን፣ የሚለውም ሙሉ መረጃ ወደ እናንተ የማቀርብላችሁ ነው የሚሆኑ። አብራችሁ ይቆዩ ውድነት ከበራችሁ ተመልካቾች። ወደ ማቴሪያሎቹና ስንት ወሰደ ወደ ሚለው ስንሄድ እንግዲህ ከሚያስፈልጉን ማቴሪያሎች ወይም ደግሞ ለዚህ ቤት ከወሰደው ማቴሪያል የመጀመሪያው አሸዋ አንድ ሲኖ ወስዷል። አሁን ላይ አሸዋ አንድ ሲኖ 13 ሺ ብር ነው እኛ ጋ ያሸዋን እንግዲህ እንደ አካባቢያችሁ ታስቡታላችሁ ማለት ነው። ስለዚህ ያሸዋ 13 ሺህ ብር። ሌላው ሲሚንቶ ነው። ሲሚንቶ 16 ኩንታል ሲሚንቶ ውስጥ ያለ ሲሚንቶ አሁን ላይ እንግዲህ እንደ ቀነሰ ነው እንደሚታወቀው፣ 1400 ብር ገብቷል። የ16 ኩንታል በ1400 ብር 22400 ብር ለሲሚንቶ የሚያስፈልግ ነው የሚሆነው። ሌላ እንግዲህ ሽቦ ነው። ሽቦ ያስፈልጋል። ዙሪያውም የሚወጠር ሽቦ ማለት ነው። 3 ጥቅል ሽቦ የሚያስፈልግ ይሆናል። አንድ ጥቅል 2300 ብር ገብቷል። የ3ቱ ጥቅል 6900 ብር ለግርፍ ሽቦ የሚያስፈልግ ነው የሚሆነው። ሌላው ሚስማር ነው። ሚስማር እንግዲህ 12 ባኮ ወስዷል። እንደ ቤቱ ቁመት እንግዲህ ወሰዳል ይወሰናል። ከዚህ ከፍ ያለ ቁመት ካለው 16ም 15ም ይሄዳል። ስለዚህ ቤቷ አጠር ያለ ስለሆነች 12 ባኮ ማለት ነው። በ950 ብር 11400 ብር ለሚስማር ብቻ የሚያስፈልግ ይሆናል። ሌላው ሲሚንቶ ማጓጓዣ ነው የሚሆነው። እስከ አንድ ሺህ ብር የማውረጃም የምንም ስላል ለመስቀያም እስከ አንድ ሺህ ብር የማጓጓዣ የሚያስፈልግ ይሆናል። ሌላው የባለሙያ ነው ማለት ነው። የባለሙያ እንግዲህ እስከ 18 ሺህ ብር የባለሙያ የሚያስፈልግ ይሆናል። ውድና የተከበራችሁ ተመልካቾች እነዚህን እንግዲህ ጠቅላላ አድርጋችሁ ስትጀምሩት 72700 ብር የሚያስፈልግ ይሆናል። ከዚህ ብር ጀምራችሁ ሁለት በአንድ ለማስገረፍ በይህን ብር መያዝ ይኖርባችኋል። ይህ እንግዲህ የሂሳቡ ሁኔታ እንደ የአካባቢያችን አሸዋ በሚጨምርባቸው አካባቢዎች ላይ ከዚህ በላይ ይሆናል ማለት ነው። ነገር ግን ውድ ተመልካቾች የሁለት በአንድን በምታወት መልኩ በአንድ ጊዜ ለማስገረፍ እንደዚህ እስከ ሰባ ሁለት ሺ ሰባት መቶ ብር አካባቢ ጀምሮ ይዛችሁ መጀመር ይኖርባችኋል ማለት ነው። ቤቱ ቁመት ካለውም ከዚህ በላይ የተወሰነ ነገር ሊያስጨምር ስለሚችል እንዲሁም መግቢያ ላይ እንደነገርኳችሁ አሸዋ ውድ የሆነባቸው አካባቢዎች ከዚህ በላይ ነው የሚሆነው። ነገር ግን ይህ ነው እንግዲህ የሚቀንሰው አሰራር ማለት ነው። ስለ ግርፍ በረራ ተገርፎ ሁለተኛ የሚታሽ ከሆነ ግን ቢያንስ ይሄ ከ100 ሺህ ብር በላይ ይሆናል ማለት ነው። በዚህ አስር አል ከሰራችሁት በ72 ሺህ ያለቀው በበረራ እንደገና እሽት ተሰርቶ ቢሆን ኑሮ እስከ 110 ሺህ አካባቢ የሚደርስ ይሆናል ማለት ነው። ይህ ነው እንግዲህ ያለው ልዩነት። ውድ ተመልካቾች ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር ማድረጋችሁን ሆነ አትርሱ። በዚህ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ።